ስሚ ሚስት ሚስት፣ ከኔ ያለ እያወቅን ቤታ፣ ሰው እኮ ተመልካች የሚወድ እኮ ባለጌን እኮ ነው የሚወደው። ባለጊ አንተ እናት ብዳይ አልክ፣ በአካል ባገኛል ሌላ ጉዳይ ነበር የሚሆነው። እሷ እኮ ልጆችን ነው እደፍርልሃለሁ ያለች

ቤታ፣ ተረጋጊ ይቅርብሽ። ከኔ ጋር ይቅርብሽ፣ ይቅርብሽ። ቤታ፣ ከኔ ጋር ይቅርብሽ፣ ከምር ይቅርብሽ። በባለፈው ገመዳና አባቴ ይሙት፣ አንተ የሚሻልህ ንገረኝ። ይቅርብሽ። እኔ አትንቅኝም በጣም በጣም እኔም ብለሻል እኮ በዚህ ምድር የምጠላው፣ ለምን ትጠይኛለች? ከናክሽ አዳምጠኝ አዳምጠኝ፣ የምታደርገው ተግባርህን እንጂ ሰው በሰውነት ተግባር ከኔ ተግባር ማነው እግዚአብሔር ካንቺ ላይ ተመር ነው። ቤታዩ ካንቺ ላይ ተመር ነው። እስኪ ኳንድ ፍሬድ ዮናስ እንዴ ይሳደብኛል። ሳትሳደቢ እስኪ ኮንቴንትሽ ምንድን ነው? ሳትሳደቢ የአንተ ምንድን ነው? እኔማ ፓስተር ነኝ፣ ሳይንቲስት ነኝ፣ አስተማሪ ነኝ፣ ብዙ ነገር ፖለቲካ አርቲስት ነኝ እኔ የማይታወቅ ኦርኬስትራ ነኝ። የውልሽ ቁጥር አንድ በዚህ ሶሻል ሚዲያ ላይ የምደነቅ የምከበር ባለጌ አይደለሁ። ለገንዘብ አልሰራ፣ አላሽቃብጥ፣ አላስመስል። ሙሉ ሌቦችን አስጨነቁ፣ ተሳዳቢን አስጨነቁ። እኔ ከመጣሁ በኋላ እኮ ነው ሰላም የመጣው። ገና አራት ዓመት ቤታ አንቺ

አሁን ቤታ ከኔ ጋር መጣላት የምትፈልግ መሰዳደር የምትፈልግ ስማ፣ እዮዳ አንድ ነገር ንገር። እኔ ማለ ማርያምን ብትሰድበኝ ብትረጠኝ ድሮ ድሮ አሁን ድሮ ድሮ ሰው ሲሳደብ ሩጭ ነው የምሳደቡ። ያን ነገር ትቻ ለምስልአላምተኝ እኮ አታስ ጨርሰኝም። ላውራና ታውራለህ ወይ አውራ? ወይኔ ላውራ አንተ ይኸውልህ ስድብ ማለት ስፈልግ እናትን ስፈልግ አባትን ስፈልግ ግ የፈለጉትን መርገጥ አቅም አለ። ሶሻል ሚዲያውን መጠቀም ይችላለ። ልሳደብ ለጨርስ ለምስል

ቤቷ ላይ የሆኒ ኮመንት ላይ ስለጻፈ ብቻ ቤታ ሌኔኬ እዛ አንቀልኮ ቁጭ ብዬ ቁጭ ብዬ እያየው እኮ ነው። እንደሆነ ነገር የተለወጥ ከሆነ አብርሃም የሚባል ጋ ያለሽ ችግር፣ ቤታ ከኔ ጋ ያለሽ ችግር ምንድን ነው? እር ጥያቄ ከአንተ ጋር ለምሳሌ ከአንተ ጋር ምንም ችግር የለብኝ። ምን እንደፈለግክ ብትሆን እንደፈለግ ኢቨን እንኳን ተወና፣ ሌላ ሰው ተናገረ ካላለ እኔን ስትናገረኝ ኮመንት ላይ መጥቼ ፑሽ ፑሽ፣ ግፋ እያልኩኝ ዝም ብዬ አበባም አይስክሪም ምሰጣለሁ። እኔን ስትሳደብ አንተ ግን ከኔ ጋር ትልቅ ችግር አለብህ። ችግር ምንድን ነው? ካሁን ካሁን ከዮኒ ጋር ትታረቃለች የሚል ሀሳብ ስላለብህ ያ ነው አናዶ። ምን አገባኝ እኔ ብታገቢው ምን አገባኝ? ኧረ ባገባውማ ጠንቀት ሞታል። ምን አገባኝ እኔ ምን እኔም እኮ እሱ ነው እኮ ግራ የገባኝ። ለምን ነው የሆነ ፍቅር አለብህ? አላውቅም እኔ አሁን። አይሽ አይ ነው አይ ነው ኋላ የሚያሳየኝ የሆነች ፍቅር ቢጤ አለችበት እንጂ እኔ አሁን ለምሳሌ ምንም ማን ማን ጋር ነው ፍቅር ቢጤ አለ? እኔ እኔ ጋር ሳስበው ይሄ ራሱ እንደዛ ማውራትሽ ማለት ነው በጣም የወረደ ነው። እኔ እንኳን አንቺ ነው እና፣ ስሚ ቢያንስ ብትመጣ ምንም አይመስለኝም። ይህን ማለት ነው ታዲያ። እኔ ጋይስ በዛሬ ሳም እኔ አሁን ሁልጊዜ ስትጣሉ እኔ ጋር ትመጣላችሁ ለመታረቅ፣ እግዚአብሔር እኔ ጋር ትጣላላችሁ። እንደው እውነት እኔ ሁልጊዜ ሮማን ትክክል አለ ነው። መጥቻለሁ እኮ እኔ አንድ ቀን በመጣን እንኳን ሰከንድ አይቆይም። የዛን ቀን ጥሩ ነገር ስለ እኔ ስትናገር፣ ኦፍ ኮርስ ለእኔ ሰው ጥሩ ነገር ስለ እኔ መጣሽ የማታውቂው ለምን መጣሽ? ስለኔ ስፎቴ ስለተለጠፈ ቤታ ተብሎ ስለተወራ፣ እንዴት ለሰራራሴ መስቤታ በላ አሁን በየቀኑ በሆነ ምክንያት እንደው በሆነ ምክንያት ነው የገባው። አንድ ቀን ከጉቺ ጋር ገባው። አንድ ቀን ማናት መሲ ብርጅ ማና መሲ ብርጅስቶን ጋር ገባው የፊት ምናምን ያወዳደርከን ባለፈው ደግሞ በራሴ ሰውነት ምናምን ብቻ ብሎ ያወራኸው የዛሬ ሳምንት ገባሁ። በጣት እራሱ እና ከቴምር ጋር የተጣላን ቀን ገብቻለሁ። አምስት ጊዜ ነው ምናምን፣ እሱም ጊዜም ትንሽ ትንሽ ገባሁ። አንቺ ጋር እኔ ከአንቺ ጋር ስንት ጊዜ ገባሁ? አላስገባህማ። መጥቼ አላቅም። ልቻላቅምልቻላቅም እንኳን አንቺ ቤት እኔ ሰው ቤት አልገባም። እውነት ለአራት ሰው ቤት ነው የገባውተኝ። ምናልባት እሱም ፖለቲካ ነክ ካልሆን በስተቀር እኔ ሴቶች ቤት ገብቼ አላውቅም። ሮቢም ላሳካልገባኪ የእኔን ፎቶ ለጥፈክ እያወራ ሳይ መቶ ሀያ ሰዎች ሪኮርድ የሚያደርጉ የቀጠርኳቸው አምስት ሺህ በወር መከፍላቸው ኢትዮጵያ ውስጥ አለ። በመልስ ርጀማለ ጊዜ ቪዲዮ ይልኩልኛል እነሱ እኛ ቤ እኛ እኮ የምንሰራው ቤታ ስለ አንች ብቻ ነው የምንሰራው ወይስ እኔ ባለፈውም እንዳልክ አልሰማህም እንዴ? ቲክቶክ ላይ ያሉትን ሰዎች ሁሉ መናገር አቁሜ ቤታን ነው የምናገራት። ምን ትዘምተ ዳ ኮመንትን ኦፋእኔ በእናትህ ፕሊስ ዝመትብኝ እና እኔ እኔ ተሳቀቄ ታንቄ ከቲክቶክ እስክንጥፋ በማርያም ዝመትብኝ። አንተ አቅሙ ካለ እኔ ዘምተቅ እኔን አሳቀኝ ለብቻ አቅም ካለ ግን እኔ ሁን። ለምሳሌ አንተን ስሰድብ አጋዥ አልፈልግም። ገስት ላይ አጋዥ አልፈልግም። ማንንም ሰው አልፈልግም። ዝም ብዬ እሰድብሃለሁ። አንተ ግን ገዝት ላይ ሰው አዋሽ ትፈልጋለህ። እኔ እኮ ግሩፕ የለኝም። እኔ እናንተ እኮ ግሩፕ ናችሁ። ሲጣሉ ሲታረቁ፣ ቡድን ቡድን አይዙ ቡድን አይዞህ። ወዳጅ አለኝ። ኦፍኮርስ ወዳጅ አለኝ። አደገኛ ታክቲካል አላያንስ ነው። ወዳጅ አለኝ። በጣም ወዳጅ አለኝ። ደጋፊ አለኝ። አዎ እነሱ ለእኔ ስሰደብ ይቆሙ ሊመል ይቆሙ። ከዛ በተረፈ ግን እኔ ያስከለ ያለ ይዳ ገስት ላይ እንኳን ሰው ብዙ ሰው እንኳን እኔ ማርያምን አላስገባም። ገስት እንኳን አይገቡም። ይሄው ዜድ ቅድም ልጁ ምንድነው ያለች ዜድ ቤታ ገስት ማንም ስለማታስገባ በሰው ቤት ነው የሚያገኙኝ። እንደዚህ ገስት ላይ ሰው ሰው እንኳን ገስት ላይ ቁጭ ብዬ አላወያይ አላስገባም። ነው የማን ፎቶ ነው ተለጥፎ? እንደ ስላድ ነው የሚሽከረከረው። የሰው ፍቅር ምን ታደርገዋለህ? ስለዚህ አንቺ ብዙ ተሳዳቢዎች አሉሽ። ተሳዳቢ ሳይወዳጅ ወዳጅ አለኝ ግን እኔ ደግሞ ሰላታ ያንቺ ግን ያንቺ በጎች እኔ ግን ገረቅ አሁን ለምሳሌ አሁን ቅድም ለጠራ ሰው አለች አይደል? ማንንም የምትባለው አሁን ሊያ ምናምን ቅርጥ የጠራቸዋል አይደል? ተሳዳቢ ኮኝ አይደለም፣ እንደ ጓደኛ ስለ ከሌላው ሲሰደቡ ምቆምላቸው ኮስ ተሳዳቢ ነኝ ቀጥሮይ ምን አይደለም። ማንንም ሰው ከወደድከው በስ እኔ ኮመንት ላይ አሁን አንድ ሰው ሲሰደብ ሞዶ ሰው ከሆነ እሳደባለሁ። ቤታ የተመሽ ነው ተቀራ አይደለም እቺ ቲቲ የምትባል ፕሊስ እኔ ለሱ እንጂ ለሱ አይደለም፣ ፕሊስ እንደምወዳት ንገሪልኝ ይልኝ ብላ ጻፈችልኝ። ኦኤትስ ኦኬ፣ ችግር የለውም። ለምን ነው ግን አሁን? ቲቲ ብዙ ጊዜ ከኛ ጋር ስለምትመጣ ነው እንጂ በጣም ነው የምትወድሽ አንቺ ነው አሁን። ኧረ እኔ ምንም እኮ አላልኳትም እኔ ምንም ጊዜ ይውላችሁ፣ እኔ ቤት ለቤታ ሁሌ ነው የምንቆመው፣ ግን እሷ ግን እኔ ምንድነው፣ ይሸውዱሻል ሰዎች፣ ይመጡና የሆን ነገር ይሉሻል። ከዛ ደግሞ በጌም ስትጫወቱ ያው ሁሉ ስድስት ሰደበ አልቆምክላትም፣ ምን አላልክላትም በብሔር አትገባም፣ ሀቢባ ብሔር አትሳውን ቅድም እኔን ያልከኝን ነው እንዲህ የመጣልኝ ሆነ አሳማን በአንቺ በብሔር ካላወራሽ ካልተሳደብሽ፣ መጥፎ ነገር በሃይማኖት ካላልሽ ምን ካላልሽ ምን አደራረሰን አልክ አይደለን። ሀቢባም እኔ እውነት ለመናገር በጉራጌ ትንሽ ነገር መጣባት እንጂ ከዚህ በፊት እኔ ስትሳደብ ብሔር ብሔረሰቦችን ሰምቼ አላውቅም። በሃይማኖትም እንደዛ ራሷን ችላ ዝምብላ የምታደርገውን ታደርጋለች። እና ለምንድን ነው ከአንተ ጋር ለምንድን ነው የወላ ደረጃ ጥሩ ጥያቄ ነው። በመጀመሪያ ይኸውልሽ፣ ቤታ ዩ ማወቅ ያለብሽ ሀቢባ ስትመጣ፣ የመጀመሪያ ጊዜ ስትመጣ እና ፕሮሞት ያደረኳት እና እንዲያውም ለመጀመሪያ ጊዜ ንበስ ያወርኩ ለእሷ ነው። በዚህ ብርጅቶን ደውላ እቺ የአማራ እህት ናት በጣም ለአማራ የምትታገል ናት ብላ በስልክ አውርታ ሪኮርድ የተደረገ ነው የራሷ፣ ያውም ብንትነ በቴክስ ነው መጀመሪያ ማንነው ማን ነው የአማራ? ታዲያ አቢባ አቢባ ኦኬ፣ አማራ እህት ናት ብላኝ፣ መሲ ብርጅስቶ አማራ እህት ናት። መልካም ስራ የምትሰራ ነው ገና እ አንበሳ በእናትህ እኔ ገንዘብ ላውርድ ላትፈልግ እኔ ገንዘብ ስለሌለኝ እምቢ ስላለኝ አድርግልኝ ብላ ያደረኩላት ነው ግን ሀቢባ አሁን አለ በእንትን ነው ቴክስ አድርጋለኝ እንዲያውም እኔ እሷን አላወቁም ነበረ ቴክስ ካደረገች በኋላ ምናምን ነው ይህ እንግዲህ ኦልሞስት ቱ ሀፍ ይርስ ጎ ምናምን ነው ገባሽ የዛን ጊዜ ሀቢባ እንትን ውስጥ የለችም እንደመጣች ሁላ እያፈላች ይህን ምናምን ኦርደር እያደረገች ልብስ እንትን ማድረግ ምናምን ነው አለ። አሁን ለምንድን ነው ሀቢባን የተቃወምካት ስትይ፣ በመጀመሪያ ቤታየው የብልጽግና ደጋፊ እንዳልሆን እርግጠኛ ነው። ሀቢባ ሰባት ክስ ነው ሰባት እንትን ያቀረብኩበት ሰባት ነገሮችን ጽፌም ፖስትም አድርጌዋለሁ። በባለፈውም ሮቢ ቤትም ተናግሬዋለሁ። አንደኛ እኔ የተመለከትኩት ምንድን ነው ሀቢባ ሰዎችን ሰብስባ የትዳር ካውንስሊንግ ትሰጣለች ያለ ላይሰንስ ብዙ የማዳም ቅመሞችን እየሰበሰበች ካውንስሊንግ ትሰጣለች ይህ ትክክል አይደለም ይህ ማህበረሰብን የሚጎዳ ስለሆነ ፕሮፌሽናል ካውንስሊንግ ካስፈለጋቸው ፕሮፌሽናል ካውንስሊንግ ስታ ይሰጡ ይህ ፋክት ነው አይደል እንዴ እያመጣች ሰዎች ስለ ትዳራቸው ስለምናቸው ያደረጋሉ ካውንስሊንግ ትሰጣለች ካውንስሊንግ መስጠት ላይሰንስ ያስፈልገዋል ሁለተኛ አቢባ ትልቁ ስትሰራ የነበረው ሎተሪ ሎተሪ ህገ ወጥ ሎተሪ ነው፣ ባደወይ። ይህ ከማን ጋር የምትሰራው ኢትዮጵያ ካሉ ሰዎች ጋር ነው፣ ባደወይ። ለመንግስት ሁሉ ሪፖርት አድርገናል። መንግስት እራሱ በዚህ ጉዳይ ላይ ሰሞኑን መልስ ይሰጥበታል። ህገ ወጥ ሎተሪ እሷ እዚህ ተቀምጣ ከነ ቅልቦች ጋርና ከነ ተስፋዬ አድርጌ ከቅልቦች ጋር ምናምን ሎተሪ ከመንግስት ጋር ኮንዶሚኒየም አርባ ሚሊዮን አምሳ ሚሊዮን እያሉ የሚሰጡት የኮንዶሚኒየም ግን የአንድ ሚሊዮን የሁለት ሚሊዮን ዋጋ ነው። ያ ህጋዊ ወረቀት አላት ወይ ደሺ ሀያ ሎተሪ መስጠት የሚችለው መንግስት ብቻ ነው። እነሱ ምን አይነት እውቅና ተሰጧቸው ነው የምትሰራው? ሁለተኛ ሶስተኛ ያለ ይህን ሌሎችንም ባዛዊ እሷን ብቻ ሳይሆን ሌሎችንም እነ መማርንም እነ ምናምን ጠይቀን ነበር። እኔም ምንድን ያልኩት እርዳታ በምታደርጉበት ጊዜ ህጋዊ ይሁን፣ ብዙ ሌብነት ስላለ ብዙ ሰዎች ከመሬት ተነስተው ባለቤት ባለመኪና እየሆኑ ኢትዮጵያ ውስጥ በእርዳታ የሚሰራ ሮሚን በዚህ ታውቂያለች። ብዙ እርዳታ በዝቷል። ኤንጂኦ የሌላቸው ያለምንም እውቅና እየተነሱ እርዳታ ይሰራሉ። እዛ ላይ ትሳተፋለች። ምን ላይሰንስ አላት ይህን ለማድረግ? አታድርግ እኮ አይደለም። በባሽ የሚረዳው ብር የሚሄደው ብር ወደየት እየሄደ ነው? በዚህ ጉዳይ ላይ ለምን ኤንጂኦ በጣም በዚህ ጉዳይ ለመሳተፍ ከፈለገች ለምን ናን ፕሮፊት ኦርጋናይዜሽን ኤንጂኦ ክሬት አድርጋ በህጋዊ ለምን አይሰራም? ቦርድ ያለበት ገንዘቡ ወጪውም ገቢውም የሚታወቅበት ይሄ ለሀቢባ ብቻ ሳይሆን ማንም በእርዳታ ላይ ለሚሳተፍ ያቀረብነው ነው። ለምን ኢትዮጵያ ሀገራችን ልክ እንደ ሌሎች ወስተርን ሀገራቶች እኔ ግልጽ ነው የምናገረው። ድሮ እንዲ ይሄ ልጅ ጤነኛ ነው እንዲ ሰው እየተከታተለ ምንድነው የሚጠቀሙ ምናምን ነበር፣ ግን አሁን ሳስበው ግን የእዮዳብ ቲክቶክ ላይ መኖር ጥሩ ነው ብዬ አምናለሁ። እኔ አሁን ባለውበት እንትን፣ ለምን ሰው ያላየውን ነገር ስለ ሰው ደካማ ጎናቸውን ሲያሳይ፣ ያንን አይተው እንዲማሩ ይመስለኛል እየሰራ ያለው እኔ ማለት ነው። ግን አንዳንድ ጊዜ አንፌር የሆነ ነገር ሲሆን ተናግሯል እሱ ራሱ ማለት ነው። ፎልት ካለ ፎልት እንዲህ ነው እንዲህ ካለ እንዲህ ነው። እዮዳብ አሁን ባለው እየሰራ ባለው በትርፍ ጊዜው ሶሻል ሚዲያ ላይ መጥቶ ሮንግ የሆኑ ነገሮችን በማንፀባረቅ ይሄ ነገር ሮንግ ነው። አሁን ሁነን ለመናገር ቲክቶክ ላይ ያለው ደካማ ነገር ትረጋገጫለሽ፣ እስከ ቤተሰብ ድረስ ትደራረሽ እና እንደ ቀላል በቃ ሶሪ ሶሪ ተባብሎ ዝቡ ይታረቃል እና ይሄ ሰው ተለመደ። ከተለምዶ ምን መባል ጀመረ? አውቀው በውስጥ እየተነጋገሩ ነው የሚጣሉት እስከማለት ህዝቡ እንደዛ ማሰብ ጀምሯል። ምን ለመናገርና ተመካክረው ነው እንዲ የሚጣሉት። እኔ ላስ ታይማውን ወታ ጂጂክያ ስለ ልጇ ስታወራ ለይቱ ሽቀላ ነው ነው ያልኩት። ቢካዝ አንደኛ እዚህ ሶሻል ሚዲያ ላይ የወለድሽውን ልጅ የሚያክል የልጇን ባል በዚህ መልኩ ማሳቀቅ ሌቱ ገንዘብ ምን ያህል እንደሚያሰክር ነው እ ዩቱብ ፈራሁት። ዩቱብ ብሄድ እኔም እንደዚህ ዳ መሆን ሆን እን የዩቱብ ብር አጨልሎኝ የቲክቶክ ብር እኔ አሁን ታገኛለሽ። ቤታ ሁለት ሶስት ጌም ተጫዎቼ የሚጨንቀይ ሊዝ ነኝ በተፈጥሮ ተፈጥሮዬ ስለሆነ ነው እንጂ ለሊቁጭ ውሎ ጌም መጫወት ይቻላል፣ ፈን ማድረግ ይቻላል። ኦፍ ኮርስ ሁላችንም የራሳችን የሆኑ ተከታዮች አሉ፣ የራሳችን የሆነ ነገሮች አሉ። እዮዳብ እንደሚለው ለጌም አይመጣም፣ አይጫወትም። እንደውም ሶሻል ሚዲያ ላይ በሚደረገው ነገር ፌር አይደለም የሚያደርጉት ነገር የሚታመን ላይሆን ይችላል በሚል እንጂ እዮዳብ ሰው ለመርዳት ወደኋላ ይላል ብዬ አላምን ለምን በፊት የረዳቸው ነገሮች አሉ፣ ግን እርዳታን ደግሞ ሲያየው ከጀርባው የሆነ ነገር አለ ብሎ የራሱ ውሳቤ አለው። እኔ እዮዳብን እኔ ተረዳሁት እንጂ እዮዳብም ለተቸገረ እርዳብ ቢሉት በኢዚ የሚረዳ ነው። ፍሬ ያን በጣም እንትን ሀርት የሆነች ጊዜ ለፍሬ ማንም ሊሰጣት የማይችለውን ብር እንዳንድ ሰው ረድቷታል። ላመነበት ነገር ለመርዳት ወደኋላ ይላል ብዬ አላምነም። ሆነለ